አሙዲ አንዴ ብራዚል አንዴ ቆይ፣ አንዴ ስታወራ ኑር ስታወራ፣ በሪስፔክት ያለውን ችግር እንፈታለን። እሺ ህፃን እያለ ረዳት ነበር። አሁን ትልቅ የሆነ ግዜ ነው እየጠበቀ ጭል እያሰረ ምናምን አባቷ አንድ ሱሪ ይገዛለታል፣ ምናምን እያደገ ነው ልጁ። አንተ ደግሞ ከቤተሰቦች ላይ ተወርዳለህ። ገብተዋል እዚህ የሚያደረሱልህ እነሱ ናቸው እንጂ አንተ ዙርህ አይተኸዋል። ክብር የሚባል ነገር አለ ነገሮች ላይ ልጅ እንዳከብር ከፈለግክ ልታከብረኝ ይገባል። ያለ እዛ ግን በመጣሁልህ እኮ እመጣለሁ። እኔቤተሰቦችሽ ሚያደርግሽ ጥሩ አላህ፣ ሰላም ያደርጋቸው ቤተሰቦችሽ። ልጅ እንዲያባቱ አይሆንም እንጂ አንቺ እንደ ቤተሰቦችሽ ብትሆኝ አልፈታሽም ነበር፣ እራሱ አልፈታሽም ነበር። አንቺ እንደ ቤተሰቦችሽ ብትሆኝ፣ ቤተሰቦችሽ በጣም መልካም ሰዎች ናቸው። ግን እያልኩ ያለሁት አሁን እራሱ ሰርቶ መብለው ነው። የዛሬ ዓመት ደግሞ ሂጅ አየሁኝ። አሁን ብር ላክ ከሆነ አሁን ብር መላክ አልችልም፣ አልልክም። ደግሞ አንቺ አንድ አይደለም አስር ላይ ማሳደግ ትችያለሽ፣ አቅም አለሽ፣ ራስሽ አሳድጊ። እኔ አባቱ ነኝ። በቃ አንድ ጊዜ ማለት ነው

ኖሪየ፣ ዝም በል እስኪ፣ አንድ ጊዜ ኖ ኖ ኖ፣ አይደለም ምንም እንድትል አልፈልግም። ዘቡና፣ ምንም እንድትል አልፈልግም። አንተ ጥሩ እውነት እውነት ነገር ስለምጣቅ እኔ ሌላ ሰው እንዲሰማ ስላልፈልኩ ነው። ገብቶሃል። እኔ ብቻ እንዲሰሙ ነው ያንን ነገር። ለልጅ እስከሆነ ድረስ የሆንኩትን ምንም እንዲነገር አልፈልግም። ያን ነገር ነገር ምን ሆነ አንተ ነገር አለ። ምን ሆነሃል? በቀደም፣ ብቻ ብቻ፣ ምን ይራታል እንዴ? ተወልዶ ተወልዶ እዚህ እንደ አጋጣሚ ምን ምን ያደረግከው ነገር አለ። ብቻ ነው ምን ነው ምን ብዬ ነው የምሰጥህ? ማን ነው ብዬ የምሰጥህ? አባት መውለድ እኮ በደምብ እኮ ትል ይወልድ ትል ይወልድ ያላልኩህ እኮ መውለድና ማሳደግ፣ አባት መባልና አባት መሆን ደግሞ ይለያያል። ልጅ አንቺ ከዚህ እንዴት ትወልጃለሽ? አንተ ቅድም ማለት ነው ደፍራኝ ነው ምናምን ላልከው ነገር ይህ ፊት እንዴት ይደፈራል ሲጀመር? እንዴ ፈጣሪ የደፈረው ፊት እኮ አይ፣ ነው የሚደፈር ፊት አይደለም። ምን አልሽኝ? ጀመር እዚህ ምንም ጥሩ ጥሩ ነገር እምትነገረኝ ደፍሬ ነው አልክ። አሁን ደሞ አግብተኸኝ ነው የወለድኩት እያላችሁ ምንድን ነው? ለምነሽኝ እኮ ነው መጀመሪያ የሚያገባው። አይ ለምነሽኝ የሚለውን ማለት ነው። በአስር ጊዜ ለምነሽ ለምነሽኝ አትበል እኮ ነገርኩ። ምንም በምንም መንገድ ብትመጣ ለማሸማቀቅ አትሞክር። ላኪን ግን ካሁን በኋላ ሞቲ ፕራንክ አይደለም። ልጅ አስወልዶ አስረግዞነው የጠፋው ተም የሆነ ሰውዬ ይሄን ብሎ አክቲቪስት ወላሂ ለአዚም በል እስኪ በል እስኪ ከእሱ አንተ ከእሱ ልጅ አለ። ለምንድን ነው እዚህ የምትሸውዱን? ለ ላይ ላይ ላይ ላይ ላይ ሞቲ አይ ሞቲ ገብቷል። አንተ መናገር ያለብህ መናገር ያለብህ ማለት ነው፣ በውስጥ ሳናግረህ በሰባቱ ላይ እዚህ ሚዲያ ላይ አንተ ቾይቶን አዎ፣ ጥፋተኛ ነኝ። አሁን የኛ ልጆች ልጅ ጥፋተኛ እንዲያልሆንኩ እንዲያውቁልኝ የሚፈልገው ነገር ቢኖርም እንዴ ነው በውስጥ ብዙ ጊዜ እንዲረመንኩ ብዙ ጊዜ አስተካክል አሪ አኮልኝ ነው። ሰሰን ልጁን በሽተኛ አደረግሽው እኮ ከዚህ በላይ የምን ጤና ነው የምታወሪው? አሁን ለማንኛውም ትናገርሻለሁ ሞቅ እያለ ስለሆነ እናገርሻለሁ፣ ሞቅ እያለ ነው። ቆይ ቆይ፣ ጉዳዩ ምንድን ነው? ጋይስ እንዴ ታው እንጂ እች ሴትዮ እኮ የትግል ጓዳችን ናት። ምንም ቢሆን እንዴ፣ ስትጠቃማይ ከዚህ የትግል ጓዳችን አትበል፣ ወገኛ እሱ እሱ እንት ነው እሱ እሱ እሱ ነው ነው ማየት ነው ያለብን። ማየት ከሆነ የሁለቱንም እናያለን ግን ሴት አዎ ይብዛል ምንድን ነው ጉዳዩ ግን ማለት

አብረን እንሆን እያለ የልስለም ምን አይስለምኝ እኔ እንቢ አልኩኝ አሁን ወደ ሚዲያ ይዘው መጣች ልጁን አይረዳም እኔ ይሄ ልጁን አምኛለሁ አምኛለሁ ይሄ ነው ወደ ቤተሰቦች ሰዎች ነው ሰደው እንቢ አይሄድም ደግሞ አሁን እኔ ብር መርዳት አልፈልግም ልጁ ትልቁ ነው ራሱን ችሏል አልኩ በቃ ራሱን ችሏል አልረዳም ብር አለክ ምታመጣውን ነው ያለው ካላስ እዛ ነው አዩ የምትፈልገው ምንድነው አዩ የምትፈልገው እንትን ነገር እስኪ

ወይ ወልስ ስጠረው የት ነበር? ወልስ ስጠረው የት ነበር? ምን ዛሬ ነው ልጅ መሆን ትዚያል አሁን ነው እንደ ልጅ መሆን ትዚ አይውለ እንግዲህ ምን መሰለህ ማለት ነው እኔ ብዙ ጊዜ በውስጥ ማናገረዋለሁ ባይዘ አሁን ነው ወደ ቲክቶክ ዝወዴ ስለ የሚያመጣሁት ስለቦለከኝ ነው። በውስጥ በኢሞን በዋሳብ በሁሉም ነገር ስለ ስለቦለከኝ ነው። ይሄ ነገር እንደዚያ ከሆነ እኔ መናገር ያለብኝ ነገር እናገራለሁ ብዬ ወደ ቲክቶክ አመጣሁት። አሁን ወደ ቲክቶክ ሳመጣ ያዙ ይልቀቁኝ። ያኔ እኮ በጣም ልብ የሚፈነጨው እንደዚህ ካወራሽ እግልሻለሁ፣ እንደዚህ ካወራሽ እንደዚህ አስደርግሻል፣ እንደዚህ አስደርግሻለሁ ስትል የነበረው ፎከራ አሁን የት አለ? ለምን አላፈቅኩም? ለምን ያሉት ብዛቻ አናዝተውም ወይ? ወደ አቢባቤት አሁን ተነፋል። ነገሩ እየከረረ ነው። እኔ የትም ቦታ አልሄድም። የኛ ልጆች ይሄን ልጅ ማንቆርቶን ትይዙ ትይዛላችሁ ከሆነ ትይዛላችሁ። ያለዛ ግን በኋላ እንደዚ ኦሮሞ ስለሆንች ነው አንቺ እኮ እንደዚ አሳልፈሽ ሰጠሽ ምናምን የሚባል ነገር አልሰማም። የመጣሁት በራሱ ቤት ነው። በመጀመሪያ የትም ቤት አልገባውም። አሁን በኋላ ግን በፈለግኩበት ቤት ገብቼ የመናገር ብቃት አለኝ። ምክንያቱም ልጁን ያሳድግ እርገት፣ ልጁን ያሳድግ። እኔ በዚህ ሰት ገንዘብ ነው ገንዘብ ላክ ከሆነ ለልጁ ገንዘብ ላክ